ሰላም ጠና ይስጥልን፣ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምንሰንብታችኋል። ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ በአንድ እናያለን። ወደ ዛሬ ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ ከምንጠቀማቸው ዝነኛ ሶሻል ሚዲያዎች መካከል እንግዲህ አንዱ ዋትሳፕ ነው ማለት ነው። ስለዚህ ሁላችንም እንግዲህ ዋትሳፕ እንጠቀማለን ማለት ነው። ዋትሳፕ ላይ ደግሞ እንግዲህ ስንጠቀም የተለያዩ ምስሎች እንልላካለን፣ ጽሁፎች እንላካለን፣ እንዲሁም ቮይሶችንም እንልላካለን ማለት ነው። ዋትሳፕ አካውንታችን እንግዲህ እነዚህ ሁሉ ከተለላከን፣ ነገር ግን ዋትሳፕ አካውንታችን እንግዲህ ሰዎች ሊጠልፉብን ይችላሉ ማለት ነው። ዋትሳፕ አካውንታችን እንግዲህ ተጠለፈ ማለት የተለላክነውን ቮይስ የተለላክነውን ምስል ና የተለላክነው ወይም የተጻጻፈውን ቴክስት በሙሉ ሰዎች ሊያዩብን ይችላሉ ማለት ነው። ስለዚህ ዋትሳፕ ላይ እንግዲህ እነዚህ ሁሉ የምንላካቸው ሰዎች ተቆጣጠሩብን ማለት ወይም ሰዎች ተመለከቱብን ማለት እንግዲህ ሚስጥራችን ይወጣል ማለት ነው። ዋትሳፕ አካውንት አካውንታችን እንግዲህ እንዳይጠለፍ የምንከላከልበት እጅግ ጠቃሚ የሆኑ ሁለት መፍትሄዎች አሉ ማለት ነው። ዋትሳፕ አካውንታችን እንግዲህ ተጠልፎም ከሆነ እንግዲህ ሙሉ ለሙሉ ዋትሳፕ የጠለፈብን ሰዎች እንግዲህ ወደ ዋትሳፕ አካውንታችን ሙሉ ለሙሉ መግባት አይችሉም ማለት ነው። ሌላኛው ሲቀጥል እንግዲህ ዋትሳፕ አካውንታችንን እንግዲህ ለመጥለፍ ቢሞክሩም እንኳን ወይም ሀከሮች ሃክ ላይ ያደረጉም ቢሞክሩ ፈጽሞ የማይሳካላቸው መሆኑን በዚሁ እናያለን ማለት ነው። ስለዚህ ዋትሳፓችን ተጠልፎ ከሆነ እንግዲህ በቀላሉ ማስተካከል የምንችልበት እና ዋትሳፓችን እንዳይጠለፍ ቅድመ ጥንቃቄ የምናል የምናደርግባቸውን ሁለት መንገዶችን እንመለከታለን ማለት ነው። እሱን ስናደርግ እንግዲህ ምንም አይነት ተጨማሪ ከፕላይ ስቶር ወይ ከአፕ ስቶር ላይ የምናወርደው አፕሊኬሽን የለም ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይ አድርጉ። ይህንን ቪዲዮ እስከ ፍጻሜው እንደተከታተሉት ቀጥታ ወደ ፕሮግራማችን ተመልሰናል እንግዲህ፣ ዋትሳፕ አካውንታችን እንግዲህ ሀከሮች ሀክ እንዳያረጉን ቅድመ ጥንቃቄ የምናረግባቸውን ሁለት መፍትዮችን እንመለከታለን ማለት ነው። እነሱን እንግዲህ ገብተን እያንዳንዱ እናስተካክላለን ማለት ነው። ስለዚህ ምንድነው የምናረገው እንግዲህ ስልካችን ላይ ዳውንሎድ አድርገን ከምንጠቀማቸው ወይም ኢንስቶል አድርገን ከምንጠቀማቸው አፕሊኬሽኖች መካከል እንፈልገዋለን ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩ እንግዲህ እዚህ ስልኩ እስክሪን ላይ አስቀምጨዋል ማለት ነው። አፕሊኬሽኑ እንደምትመለከቱት ይሄ ነው ማለት ነው። ይሄና አፕሊኬሽን እንግዲህ እየከፈትን አንድ ባንድ የምናስተካከል ይሆናል ማለት ነው። ስለዚህ ምናርገ በመጀመሪያ ጊዜ እንግዲህ ዋትሳፕ አካውንታችንን ቀጥታ ሙሉ ለሙሉ እንከፍተዋለን ማለት ነው። ዋትሳፕ አካውንታችንን እንደከፈት ነው እንግዲህ እንደዚህ ነው የሚመጣልን ማለት ነው። ስለዚህ ሰዎች እንግዲህ ሃክ እንዳያረጉን የምናስተካክላቸው ወይም ቅድመ ጥንቃቄ የምናረግባቸው ሴቲንጎችን እናስተካክላለን ማለት ነው። እሱን ለማስተካከል እንግዲህ ምንድን ነው የምናረገው ወደዚህ ወደ ላይ አካባቢ ሶስት ነጠብጣብ አለች ማለት ነው። እሷን ሶስት ሰረዟን እንጫናታለን ማለት ነው። እሷን እንግዲህ አንድ ዘይ እንደዚህ በምንጫንበት ሰዓት እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከነዚህ ከመጡ ሴቲንጎች መካከል እንግዲህ ምንድን ነው የምናረገው እዚህ ጋር ሴቲንግ ማድረግ ማለት ነው። ስለዚህ ዋትሳፕ አካውንታችንን ወይም ዋትሳፕ ሴቲንጎችን የምናስተካከልበት ዋነኛው የዋትሳፕ ሴቲንግ ነው ማለት ነው። ስለዚህ ይሄንን ሴቲንግ የሚለውን አንድ ጊዜ እንጫነዋለን ማለት ነው። ስለዚህ ሴቲንግን እንደተጫነው እንግዲህ እንደዚህ ነው የሚመጣልን ማለት ነው። እንደዚህ ከመጡልን በርካታ ሴቲንጎች መካከል እንግዲህ ምን ሚል እንፈልጋለን፣ ፕራይቬሲ የሚል እናገኛለን ማለት ነው። ስለዚህ እዚህ ላይ እንደምትመለከቱት እንግዲህ ፕራይቬሲ የሚል ካጣን እንግዲህ ምንድነው የምናደርገው፣ አካውንት የሚለውን ተጭነን ፕራይቬሲ የሚለውን ማግኘት እንችላለን ማለት ነው። እኔ ግን ፊት ለፊት ስላገኘሁት እንግዲህ ሙሉ ለሙሉ ፕራይቬሲ የሚለውን አንድ ጊዜ ጨሯለሁ ማለት ነው። ስለዚህ ፕራይቬሲ የሚለውን አግኝቻለሁ። ፕራይቬሲ የሚለውን አንድ ጊዜ ጨሯለሁ። ፕራይቬሲ የሚለውን እንደዚህ እንደተጫነ እንግዲህ ወደዚህ ወርታች አካባቢ ሸርተት እናደረገዋለን ማለት ነው። ወርታች እንደዚህ ሸርተት ስናደረገው እንግዲህ ምን ሚል እናገኛለን? ፊንገር ፕሪንት የሚል ልናገኝ እንችላለን ማለት ነው። እናንተ ስልክ ላይ እንግዲህ ፊንገር ፕሪንት ካላችሁ ሙሉ ለሙሉ እሱን መንካት ይኖርባቸዋል ማለት ነው። አንዳንድ ስልኮች ላይ ደግሞ አፕሎክ ይላል ማለት ነው። ስለዚህ እኔ ጋር ስልክ ላይ እንግዲህ እንደምትመለከቱት አፕሎክ ነው የሚል ማለት ነው። ይህንን አፕሎክ የሚለውን ሴቲንግ በመጫን እንግዲህ የጣት አሻራ ማስቀመጥ ይኖርብኛል ማለት ነው። አከሮች እንግዲ እንግዲህ የእናንተን ዋትስአፕ እንግዲህ ሀክ ካደረጓችሁ ቀጥታ ለመግባት ሲሞክሩ እንግዲህ የጣት አሻራ ስለሚፈልግ እንግዲህ የእነሱን የጣት አሻራ ቢያስገቡት እንግዲህ ሙሉ ለሙሉ ስለማይሰራ በእናንተ ጣት አሻራ ዋትስአፕ ስለተዘጋ የእናንተን ጣት እንግዲህ መፈልግ ሰውዬው ሊመጣ ነው ማለት ነው። ስለዚህ በጣት አሻራ ካደረግነው እንግዲህ ሰዎች ሀክ ሊያደረጉን ሲፈልጉ ሙሉ ለሙሉ ምንድን ነው የጣት አሻራ ስለሚጠይቅ ሙሉ ለሙሉ አያስገባቸውም ዋትስአፕ ማለት ነው። ወይም አሊያ በስተቀን እንግዲህ ሀክ ያደረጋቸው ሰዎች ካሉ ደግሞ የጣት አሻራ የእነሱን ሲያስገቡ ስለማይሰራ በእናንተ ስለተከፈተ ሙሉ ለሙሉ እናንተ መግባት ትችላላችሁ ማለት ነው። ምንድነው? የምናደርገው እንግዲህ ሙሉ ለሙሉ አፕ ሎክ የሚለውን አንድ ዜን እንጫዋለን። ወይም እናንተ ላይ ፊንገር ፕሪንት ካላችሁ እንግዲህ ፊንገር ፕሪንት የሚለው ትጫናላችሁ። እኔ ጋር ግን አፕ ሎክ ስላለኝ አፕ ሎክ የሚለውን አንድ ዜን እንደዚህ እጫነዋለሁ ማለት ነው። አፕ ሎክ እንዳለኝ እንግዲህ ምንድነው እና አፕሎክ እንግዲህ እንደተጫነው እዚያ አካባቢ እንደምትመለከቱት እንግዲህ ምንድነው፣ እዚህ ጋር ሴቲንግ አለች ማለት ነው። እሷ ሴቲንግ ኦን እናረጋታል ማለት ነው። እሷ ሴቲንግ እንደዚህ ኦን ስናረጋታት እንግዲህ ምንድነው የሚጠይቀው ማለት ነው፣ የጣት አሻራችን እንድናስገባ ይጠይቀናል። ሙሉ ለሙሉ እኔ በጎን በኩል እንደዚህ ሳስገባ ሙሉ ለሙሉ እንደዚህ ከፍቶልኛል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ ማስተካከል የምንችላቸው ሶስት ነገሮች አሉ ማለት ነው። እነዚህ ሶስት ነገሮችን እናስተካክላለን ማለት ነው። የመጀመሪያው ደረጃ ምንድነው ኢሜዲቲሊ ማለት እንግዲህ እንግዲህ ዋትሳፕ ላይ ስትጠቀሙ ከቆያችሁ በኋላ ወይም ዋትሳፕ ላይ ስንጠቀም ከቆየን በኋላ ቀጥታ ከዋትሳፕ ላይ ስንወጣ ሙሉ ለሙሉ የጣት አሻራ ይጠይቀናል ማለት ነው። ስለዚህ ነገር ግን እዚህ ጋር ለምሳሌ አፍተር ዋን ሚኒት ላይ ካደረገው ምሩ፣ እንግዲህ ዋትሳፕ ስንጠቀም ወይስ ስንጠቀም ቆይታችሁ ሙሉ ለሙሉ ከዋትሳፕ ላይ እንደወጣችሁ እንግዲህ ከአንድ ሚኒት በኋላ ነው ሊዘጋው የሚችል ማለት ነው። እዚህ ጋር ሰላሳ ላይ ካደረግነው በተመሳሳይ ማለት ነው። ስለዚህ ምንድነው የምናረገው እኛ ዋትሳፕ ስንጸጻ ሙሉ ለሙሉ እንዲዘጋለን ማረግ ስለምንፈልግ እዚህ ኢሚዲያትሊ ላይ እናረጋዋል ማለት ነው። ስለዚህ እንደሱ አድርገነው እንግዲህ ሙሉ ለሙሉ መውጣት ነው ያለብን ማለት ነው። ከዚህ አሁን ወጥቼ ሙሉ ለሙሉ ዋትሳፕን እንግዲህ በነከው የጣት አሻራ ይጠይቀኛል ማለት ነው። እዚህ ዋትሳፕ እንደዚህ አንድ ዘብ በመጫንበት ሰዓት የጣት አሻራ ጠይቆኛል ማለት ነው። ስለዚህ ምንድነው የምናደርገው እዚህ የጣት አሻራ ስለጠየቀኝ ይህንን የጣቴን አሻራ ካላረኩበት ሙሉ ለሙሉ አይከፍትልኝም ማለት ነው። ስለዚህ እሱን አንድ ጊዜ እንደዚህ በማረግበት ሰዓት ሙሉ ለሙሉ እንደዚህ ከፍቶልኛል ማለት ነው። መጠቀም እችላለሁ ማለት ነው። ነገር ግን እነዚህም ሁሉ የጣት አሻራችንን ልናስቀምጥበት የሚገባ እንግዲህ ስልካችን አሻራ የሚሰራ ከሆነ ብቻ ነው ማለት ነው። ስልካችን አሻራ የማይሰራ ከሆነ ወይም ስልካችሁ የጣት አሻራ የማይሰራ ከሆነ ሙሉ ለሙሉ ይሄንን ሴቲንግ ማስተካከል አትችሉም። ወያላ በስተቀር ሴቲንጉን ላታገኙት ትችላላችሁ ማለት ነው። ነገር ግን ስልካችሁ የጣት አሻራ መስራት ቻለ እየቻለ ቀጥታ ይህን ሴቲንግ ካጣችሁት እንግዲህ ዋትሳፕን ቀጥታ ፕላይ ስቶር ላይ ወይ አፕ ስቶር ላይ ገብታችሁ እንግዲህ አፕዴት ማድረግ ይኖርባችኋል ማለት ነው። የመጀመሪያው ደረጃ እንዳይጠለፍ ከምንከላከልበት ወይም ቅድመ ጥንቃቄ ከምናረግበት የመጀመሪያው መንገድ ይህንን ይመስላል። ተመልሰናል። ወደ ሁለተኛውና ወደ መጨረሻው ደርሰናል ማለት ነው። ሁለተኛ ላይ የምንመለከተው እንግዲህ ዋትሳፕ አካውንታችን እንዳይጠለፍ ቅድመ ጥንቃቄ የምናደርግበትን መንገድ እንመለከታለን ማለት ነው። በዚህ አጋጣሚ ዋትሳፕ አካውንታችን ተጠልፎ ከሆነ እነሱም ዳግመኛ እንዳይገቡ የምናደርግበት መንገድ ነው ማለት ነው። ስለዚህ ምንድነው የምናደርገው? ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል ዋትሳፕን እንፈልግና ዋትሳፕ ላይ እንገባለን ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩኝ እዚህ ጋር ላይ አስቀምጫለሁ ማለት ነው። ስለዚህ ዋትሳፕ አካውንታችን አንድ ጊዜ እንጫኗለን ይችላልን ዋትሳፕን እንደዚህ ስንጫነው ወይም ዋትሳፕ እንደዚህ ስንከፍተው እንደዚህ እንመጣለን ማለት ነው። እንደዚህ ከመጣለን በኋላ የዋትሳፕ አካውንታችን እንዳይጠለፍ ቅድመ ጥንቃቄ የምናረግበትን ወይም የምናስተካክልበት መንገድ እንመለከታለን ማለት ነው። ከነዚህ መካከል ወደዚህ አካባቢ እንደምትመለከቱት ሶስት ነጠብጣብ አለች፣ ሶስት ሰረዝ መለከታለች ማለት ነው። እሷን አንድ ጊዜ እንጫራታለን። እሷን ስንጫራት እንግዲህ የዋትሳፕ አካውንታችንን ልናስተካክለው የሚገባ ሴቲንግ እናገኛለን ማለት ነው። እሱን ሴቲንግ የምናገኘው ደግሞ እዚህ ጋር አለ። እሱን ሴቲንግ የሚለውን አንድ ጊዜ እንጫነዋለን። ሴቲንግ እንደዚህ ከተጫ እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡል ሴቲንጎች መካከል አካውንት የሚልፈልገን ፈልገን እናገኝና አካውንት የሚልውን አንድ ጊዜ እንጫኗል ማለት ነው። እኔ እዚህ ጋር ስላገኘሁት እንግዲህ እዚህ ጋር ላይ አካውንት የሚለን አንድ ጊዜ እንጫኗል ማለት ነው። አካውንት የሚልውን አንድ ጊዜ እንደተጫን ነው እንግዲህ አሁን በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡል ሴቲንጎች መካከል እንግዲህ ዋትሳፕ አካውንታችን ሀክ እንዳይደረግ ወይም እንዳይጠለፍ ቅድመ ጥንቃቄ ከምናደርግበት ወይም ከምናስተካከልበት ሴቲንግ መካከል አንዱ እዚህ ጋር እንደምትመለከቱት ቱ ስቴፕ ቬሪፊኬሽን የሚል እንከፍታለን ማለት ነው። ቱስቴፕ ቬሪኬሽን አደረግን ማለት እንግዲህ የተለያዩ ቁጥሮችን በመስጠት ወደ ዋትሳፕ አካውንታችን ስንገባ በዛን ቁጥር አስገብተን እንድንገባ የሚያደርግ ነው ማለት ነው። ዋትሳፕ አካውንታችን ላይ እየገባ የምንጸጻፈውን ወይም ቮይስ የምንደራረገውና የምንልላከውን ምስል እየገባ የሚመለከት ካለ ወይም የሚሰልለን ካለ ሙሉ ለሙሉ ዳግመኛ ሲገባ እንግዲህ ቱስቴ ቬሪኬሽን ስላበራ ነው ስለሚጠይቀው ሙሉ ለሙሉ ወደ ዋትሳፕ አካውንታችን መግባት አይችልም ማለት ነው። ስለዚህ ቱስቴፕ ቬሪኬሽን የሚለውን አንድ ጊዜ እንጫነዋለን ማለት ነው። ቱስቴፕ ቬሪኬሽን የሚለውን ከተጫን እንግዲህ እንደምትመለከቱ እንግዲህ ኢኔ ብል ሊላችሁ ይችላል ማለት ነው። ተርን ኦንም ሊላችሁ ይችላል ማለት ነው። ስለዚህ ኤኔብል ም አላችሁ ተርን ኦን አላችሁም ተመሳሳይ ነው ማለት ነው። ስለዚህ እኔ ጋር ተርን ኦን ስላለኝ ተርን ኦን ማለት ነው። ተርን ኦን ስለው እንግዲህ ከከፈትልን በኋላ ስድስት አይነት ቁጥሮችን እንዲሰጠው ይፈልጋል ማለት ነው። እናንተ የምትፈልጉትን ወይም ሰዎች አያውቁትም ብላችሁ የምታስቡትን ቁጥር ልትረሱት የማይገባ ኮርት ሰጡታላችሁ ማለት ነው። ይሄ ማለት ቱስቴፕ ቬሪፊኬሽን ላይ ቀጥታ ሰጠረው ማለት ማናቸውም ሰው ዋትሳፓችን አካውንት ሲገባ ያንን ቁጥር ካላወቀ ሙሉ ለሙሉ መግባት አይችልም ማለት ነው። ስለዚህ እናንተ ሰዎች ሊያውቁት አይችሉም የሚለውን ታስገባላችሁ ማለት የምትፈልጉትን። እኔ ግን እናንተ ለማሳየት ብዬ ቀለል ያለ ቁጥር አስገባለሁ በኋላ ስለምቀይረው ማለት ነው። ስለዚህ ምን አረጋለሁ አንድ ሁለት ሶስት አራት አምስት ስድስት ብዬ አስገብቻለሁ ማለት ነው። ስለዚህ ይሄንን ኮር ቁጥር እንግዲህ ድገሞ ይለኛል ማለት ነው። አሁን ደግሞ አለው ማለት ነው። ስለዚህ ቀቀደም ከአንድ እስከ ስድስት ነው መቶን ያስገባው ማለት ነው። አሁንም ከአንድ እስከ ስድስት አስገባለሁ ማለት ነው። አንድ ሁለት ሶስት አራት አምስት ስድስት አስገብቻለሁ ማለት ነው። እሱን እንደ ያስገባው እንግዲህ ሴፕ በሎ ይለኛል ማለት ነው። ሴፕ ብየዋለሁ ማለት ነው። እንደዚህ ፕሮሰስ ያደርግልኝ ከቆየ በኋላ ሙሉ ለሙሉ እንደዚህ አስገብቶልኛል ማለት ነው። ሙሉ ለሙሉ እንግዲህ ወደ ዋትሳፕ አካውንት እንግዲህ ደግሜ ብገባ፣ እነዚህ ያስገባቸውን ከአንድ እስከ ስድስት ቁጥር ካላስገባው ሙሉ ለሙሉ ወደ ዋትሳፕ አካውንቴ መግባት አልችልም ማለት ነው። ስለዚህ ዋትሳፕ ከብተው በከፍተው እነዚህን ቁጥር እንዳስገባ ይጠይቀኛል ማለት ነው። ስለዚህ ዋናው ነገር እናንተ ጋር እንግዲህ የመጀመሪያው ደረጃ ላይ እንዳያችሁት እንግዲህ የጣት አሻራ አስቀምጠናል ማለት ነው። ወይም ይሄንን ቁጥር አስገብተናል ማለት ነው። ስለዚህ ስልካችሁ የ የጣት አሻራ የሚሰራ ከሆነ የጣት አሻራ እንድናስገባ ይጠይቀናል፣ ወይንም ቁጥር እንድናስገባ ይጠይቀናል ማለት ነው። ስለዚህ ተ ከሁለት አንዱ መጠቀም ትችላላችሁ ማለት ነው። ስለዚህ የጣት አሻራ ስልካቸው የማይሰራ ከሆነ ይሄን ማስገባት ትችላላችሁ። ስለዚህ ዋትሳፕ አካውንት እንደዚህ አንድ ዜ በመከፍትበት ሰዓት እንግዲህ እንደምትመለከቱት ማድረግ አለብኝ ማለት ነው። ያስገባችሁ ቁጥር ማስገባት አለብኝ። 1 2 3 4 5 ብያለሁ ማለት ነው። 6 ንሳ አስገባው ሙሉ ለሙሉ ራሱ እንደዚህ ይከፍትልኛል። ሙሉ ለሙሉ መጠቀም እችላለሁ ማለት ነው። ዋትሳፕ አካውንታችን እንግዲህ እንዳይጠለፍ ቅድመ ጥንቃቄ የምናደርግ ያደረግባቸውን ሁለት መንገዶችን አይተናል ማለት ነው። የመጀመሪያው ደረጃ የጣት አሻራ ነው የምንጠቀመው ማለት ነው። ሌላኛው ሲቀጥል እንግዲህ ቱ ስቴፕ ቬሪኬሽንን በማብራት ሙሉ ለሙሉ ሃከሮች ወደ ዋትስአፕ አካውንታችን ላይ ገብተው የምንላከውን የገቡ ሙሉ ለሙሉ መመልከት አይችሉም ማለት ነው። ስለዚህ ዋትስአፕ አካውንታችንን እንግዲህ ሃክ ያደረጉ ሰዎች ካሉም ይሄንን ካስተካከላችሁ በኋላ ሙሉ ለሙሉ መግባት አይችሉም ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬውን ሰ ጉዳይ ይሄንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አርጉ። ይህ ቪዲዮ ለሌሎች ጠቅም ዘንድ ለወዳጅ ዘመዶቻችሁ ሸር ማድረጋችሁ እንዳትረሱ።